ጀንበር የማይጠልቅባት የንግድ የቱሪዝም የሰላም ተምሳሌት የሆነችው ሻሸምኔ ከተማ አስረኛውን የኢትዮጵያ ከተሞች ፎረም ላይ ሰመራ ሎጊያ ትገኛለች። ሻሸምኔ ብላችሁ የመጣችሁ ሁሉ እንኳን በዳና መጣችሁ። ሻሸምኔ ከተማ አራት ክፍለ ከተሞችና አስራ ሁለት ወረዳዎችን ያቀፈች ከተማ ናት። ሻሸምኔ ከተማ ከመዲናችን አዲስ አበባ በስተደቡብ በ250 ኪሎ ሜትር ርቀት ላይ የምትገኝ ስትሆን አምስት መግቢያና መውጫ በሮች ያላት ከተማ ናት። ሻሸመኔ ከተማ ታላላቅ ተሽከርካሪዎች የሚሳለጡባት መነሻና መድረሻ ሆና የምታገለግል ከተማ ሻሸመኔ ከተማ ናት። ነጋዴው ነግዶ የሚያተርፍባት፣ ሰራተኛው ሰርቶ የሚበለጽግባት ሻሸመኔ ከተማ ናት። የደቡብ ኢትዮጵያ ከተሞችን መጋቢ ከተማ ሻሸመኔ ከተማ ናት። የሰላም አምባሳደር ሻሸመኔ ከተማ ሁሌም ልማት ሁሌም ትጋት ታክታ ዛሬ ላይ ደግሞ ከሁሉ ከተሞች ጋር